ሀይሚና ብሩኬ ትናንት ቪዲዮ አለቀቁም፣ ጠፍተዋል። እሱም የጠፉበት ምክንያት እስቲ እንየው እንሄድበት። ሰላም ሰላም፣ ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ አለው እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ እግዚአብሔር ይመስገን፣ በጣም ሁሉ ነገር ሰላም ነው። ይህ ቪዲዮ ከተመቻችሁ ላይክም ሼርም እንዲሁም ስለምታበረታቱኝ ፈቅዳችሁ ስለምት ሊያስተካክሉ በጣም በጣም ለማመሰግነው የብሩክ ነው የሀይሚ አድናቂዎች ማለት ነው። ሲቀጥል እነ ብሩኪ ምን ላይ ነበረ ያቆሙት ተባብለው ቪዲዮ ሰርተው ነበረ። እሱም አንሰበሪያቸውን አንሰበሪያቸውን አንድ አመት ይቅርታ፣ የተገናኙበትን አንድ አመት ፍቅረኛ የተገናኙበትን አንድ አመት አቸውን ካከበሩ በኋላ ስጦታ ተሰጣተው መልካም ምኞታቸውን ተገላልፀው ነበር። እየተለያዩት ማለት ነው። እናንተ ወደ እንትን ሄዱ። ብዙ ጊዜ እንደዚህ የአንድ አመት ፍቅረኛማችሁ ቀኖች ምናምን ሲገበር ማለት አነስፈሪ ብዙ ሰው ሊዝናና ከወደ ሀገር ወደ ሀገር ሰው ወደ ሌላ ቦታ ይሄዳል። ኦረው ደብረ ዘይት የተለያዩ ቦታ ነው የሚያከብሩት። እዛ ሄዳችሁ ነው ወይስ ሀይሚሻ ብሩኬ በሰጥሽ ሽቶ ደስተኛ አይደለሽም? ብሩክ ማይዛ ጊዜ እንዴት እንዳናድረኝ እንዴት እንዳናድረኝ ሴቶች አያደለ ብልህ መሆንን አችንን ሽቶ ሽቶ ይዘት ትመጣለህ። ምን ምንነህ ነው እ አፍሮኮ አረ አረ፣ እዚህማ እንዳትገጭ ያሳፍርኛለሽ። ግን ሽቶ ሽቶን የሰጣት የእውነት ለመናገር እንደመናገር ለምን እቃው ያስታወቃል። ግን ሽቶን አላየነውም እንጂ ብራንድ ቢሆን ባይሆን ግን እርግጠኛ ነኝ ሀይሚ ስትከፍተው ትናድዳለች ብዬ አስባለሁ። ለምን እንደሆነ ታውቃላችሁ? ብዙ ጊዜ ብሩክ በሚያስገርም ሁኔታ ነው እንትን አቶ ምናምን ሳይሆን አድርጎላታል። አይሆን ሁሉ ገዝቶላታል። ፊፍቲን በመቶ ሀምሳ ምናምን ብር ማለት ነው። ግን በቃ የሆነ ሲጀመር እሷ ራሱ ትረሳዋለች ምናምን ብሎ መሰለኝ ስጦታው ላይ ብዙ ፎከስ ያላደረገው ለምን ጀስት አንድ ዓመታቸው ነው ምናምን እየተባባሉ እየተነጋገሩ ነበረ ማለት ነው። እና እንትን የተባለው በቃ እንደዚህ ፕሮግራም እንዳዘጋጀው ምናምን ስለማታቅ እሷም ደግሞ አታስብበትም፣ አትዘጋጅበትም ምናምን ብሩኪ ሴቶች እኛ ሴቶች አታቀንም አታቀንም እንደዚህ አይነት ነገርማ ስንመዘግብ እኮ ጎበዝ ነን። በእንደዚህ በእንደዚህ ማለት ነው እና ለዛ ይመስለኛል ብሩክ ብዙ ጊዜ ስጦታ ላይ ፎከስ ያላደረገው ማለት ነው እና ለምን እንደ ተቃላችሁ ያው ሀይሚ እሷን ብለኛለች እኔም ብያታለሁ። እንደ ልደ አንድ ዓመታችን መሆናችን ከተገናኘን አንድ ዓመታችን መሆን ነግራኛለች አስታውሰዋለች። ነገር ግን እንደዚህ ፕሮግራም አድርግች ምናምን እንደጠበቅኩት አታቅም ምናምን ብሎ ኦልሬዲ እሱ ትዘጋጃለች ምናምን ብሎ በፍጹም አላስብም፣ እንደዚህን ስጦታም ትሰጠኛለች ብሎ በፍጹም አላሰበም ማለት ነው። ለምን በቃ አልጠበቁም፣ እንዲህ ታደርጋለች ብሎ በፍጹም አልጠበቁም። ጀስት በቃ አላሰበውም ስጦታ ማለት ነውና እሱ ብዙ ጊዜ ብዙ የተጨነቀው ፕሮግራሙ ላይ ነው፣ ብሩክ ማለት ነው። ለምን እንደተቃ እዛኛው ያለው ሴሬሞኒው እና ድባቡ ላይ ነው የተጨነቀው። ዲኮር ምናምን ኬክ አስዘጋጅቶ ምናምን አንድ አመታችን ብሎ አልጽፎ ምናምን፣ ያ ያለ ነው የተጨነቀው። ብዙ ስጦታ ላይ ፎከስ አላደርግም። ለምን በጭራሽ ሀይሚ ተሰጠኛለች ብሎ አላሰበም። አብሶ ደግሞ ወርቅ ትሰጠኛለች ብሎ በጭራሽ አላሰበም። ማለት ለዛ ነው እሱ ፎከስ ያላደረገ ስጦት አለ እንጂ ታውቃላችሁ፣ ብሩክ ለሀይሚ ማለት ነው። እና በጣም በጣም በጣም በጣም በጣም ግርም ነው ብሎታል። እንጃ በስመ አብ እንቅልፍ ራሱ ይመስለው አይመስለኝም ነበር የዛ ጊዜ ማለት በጣም ከመደሰቱ የተነሳ ራሱ ምንም ነገር አላለም። ምንም አልተናገረም። በቃ ዝምን ያለው እና አፍሮ አረረረረረ በቃ በቃ በቃ፣ የኔ የቤት ክፈች ምናምን አለ ማለት ነው እና ለምን ለእኛ ለማሳየት አልፈለግም? ምን ምን ኦልሬዲ እኮ እኔ ሽቶ ብዬ አስባለሁ። አጠቃለሉ ሽቶ ምናምን። ለምን ደህና ነገር ቢሆን ውድ ነገር ቢሆን ይከፈት የለ ነበረ ማለት ነው። ለምን አስባችኋል? አሁን የአንድ ግራም ወርቅ ብር ወርቅ በጣም በዚህ በጣም ተወዷልና፣ ቢያንስ በዛ ቢባል ሀይሚ ሶስት ግራም ወርቅ ሰጥተዋለች ማለት ነው። ሶስት ግራም ወርቅ ማለት ወደ መቶ ምናምን ሺህ ብር ማለት ነው የእውነት ኖ ወደ መቶ ሺህ እንኳን አይደርስም። ሰባ ምናምን ሺህ ብር ይደርሳል ብዬ አስባለሁ ማለት ነውና፣ የሰባ ምናምን ሺህ ብር ወርቅ አርግቷል ብሩክ አንገቱ ላይ ማለት ነው። ሀይሚ ሰጠችው እና የእሱን እና የእሷን ሲያስተያይ እርግርግና በቃ አንቺ ይህን ሽፍን አርግተሽ እዛው ቤት ደብቀሽ ብትሰድቢኝም ብትቆጭኝም እችልሻለሁ እዚህ ቪዲዮ መሀል ላይ ከምታዋርጅን ብሎ ነው እንዳይከፈት ያደረገው ማለት ነው። ባይዘ በጣም ትናልጅበታል፣ በጣም ትናልጅበታል። ሜዝ ግን ብዙ ነገር አድርግቶላታል። ዋናው ደግሞ የሰው ልጅ ማሰቡ ነው፣ ትልቅ ነገሩ ማሰቡ ነው። የስጦታ ትንሽ የለውም። ባይዘዌ ስጦታ የምትሰጡት የእናንተም የእናንተን ባህሉምና ቦታ እዚያ ሰው ለእናንተ ምን ያህል ቦታ እንዳለው ለማወቅ ስጦታ የምትሰጡት ማለት ነው ስለምትወዱት ስለምታከብሩ ነው ስጦታ የምትሰጡት ባይ ዘ ዌይ ስጦታ ትንሽም ትልቅ ምንም ነገር የአንድ ብር ዕቃ ራሱ ከሰጣችሁ ያ ሰው ለእናንተ አስቦ ማድረጉ ራሱ ትልቅ ነገር ነው እና የጥላቻ አይደለም ብሎ ኦልሬዲ ስላልተንተን ስላለበት ነው እና በዚህ ጊዜ ቲክቶክ ላይ ምናምን እንዴ ምን ሆኑ እሱን ሽቶ ይሰጣታል እንዴ ምናምን እያሉ በጣም ይሳርቡት ነበረን ማለት ነው ኖ ሽቶ ሽቶ እኮ ጥሩ ነገር ነው ለዛው ሽቶ ማለት ትልቅ ነገር ጥሩ ጥሩ ነገር ሽታ ይችልኝ በቃ ሁሌም መዓዛሽ ጣም ይሆን ማለት ነው። እና ሽቶ በጣም ደስ የሚል ነገር ነው። ብዙ ጊዜ ደግሞ ሴቶች ታውቃላችሁ፣ ሽቶ እንወዳለን። ሽቶ በጣም የምንወዱ ስለሆነ ለዛ ነው የሰጠን ማለት ሲቀጥል። አልተዘጋጀበትም፣ ብሩኬ አልተዘጋጀበትም እና በጣም ደስ ይል ነበረ። በቃ ደስ የሚል እንትን ነበራቸው እና እኔማ ሲጠፉብኝ በቃ በስጦታው ሃይሚና ብሩክ ተጣልቶ መጨረሻ ላይ ካላቸው ማለት ነው። ኬኩንም ቆርሰናል። የሰሞኑ ጂኒም ሰይፈነዋል። ፍቅርን ፍቅር ነው ያለው አሁን ካሁን ሄዳ ሴጣን የለም ምናምን ብሎ ሲል እና በቃ ሽቶ ጥል ይዞ መጣ መሰለኝ። በቃ ጀስት ታቃላችሁ ተጣልተው ይሁን እንደ ምናምን ብዬሽ ትናንት በጣም ስፈልጋቸው ምናምን ነበረና በስዞር ምንም የለም ምንም ስል የለም ሊቭ ላይም እራሱ በቃ የነሱ ግሩፕ የሀይሚና የብሩክ አድናቂዎች በጣም ብዙ ነገር ያወራሉ። የብሩክ ስጦታ መስጠት ያናደዳቸው አለ፣ የሀይሚ ወርቅ መስጠት ያስገረማቸዋል። ብዙ ብዙ እየተባለ እየተወራ ነው። እና በቃ ግርም ብሎኝ በጣም ሳዳመጣቸው ምናምን ነበር እና ባየው፣ ብዙ ሰው ብዙ ያወራ፣ እኛ ምናጨንቅን፣ የፈለጉትን እያወሩ ጨረቆቹ ብቻ ይኖሩልን፣ ይድመቁልን፣ በቃ ፈታ ይበሉልን። ሌላው ትርፍ ነው ሲቀጥል የሰው ልጅ የሚመዘነው እንዳልኳችሁ በሰጠው አይደለም፣ ያለውን ነገር አድርጎ። ዋናው ደግሞ ከምንም በላይ የምታፈቅረው ሰው አጠገቡ አለች። እሷ ደስተኛ ከሆነች እሷ ብላለች እኮ ኧረ ችግር የሉም ልክፈተው ምናምን ስትለው፣ ኧረ በእናትሽ አታሳፍሪ ምናምስለት ምናም ስለት ስጦታ እኮ ትንሽ የለውም አስበህ ማድረግህ ለእኔ በቂ ነው። ትልቅ ነገር እንዳደረግክልኝ ነው የምቆጥረው። ግን እሺ እንደዚም እሱ አስር ጊዜ ወደጎ- በጣም ጓጉታለች ማለት ነው። ለምን በቃ ሁልጊዜ እንጓጓለን ምናምን የኔ እኮ ሲለያት ራሱ ቶሎ ነው የምትፈታው፣ ሲለያት ራሱ ቶሎ ነው የምትፈታው ማለት ነው። እና ጉፋ ሊዘኝ ነው መሰለኝ ቤተሰብ ሊያስነጥተኝ እያለ ሪከሮን እያቆንኩት ማለት ነው። እና ብዙ ሰዎች አንቺ እየበላሽ ነው የምታወሉ ምናምን ይላሉ። እና እየበላው እኮ አደለም ማውራ ብዙ ጊዜ ማለት ነው። እና ሳወራ ስለምኮላተፍ ነው። እሺ ውዶች እና በጣም ነበር የኳኳችሁ ምናምን። እኔ ያው ትንሽ የደበረ ምናምን አንተ በቃ ትናንት ቪዲዮ ያልሰሩበት ብዬ የጠረጠሩበት ምን ያው በስጦታ ምናምን፣ አረ ትንሽ ፊቷ ላይ ምናምን የሀዘን ስሜት ከተሰማት ምናምን፣ ብሩክም ደግሞ ይሄን ይሄን ሰምቶ አፍሮ ከሆነ የቀረው ምናምን ብዬ ነው። እና ለዛ ነው የጠፉት ብዬ አስባለሁ። እና ዛሬ ይመጣሉ ብዬ ዛሬ ይመጣሉ እንዴ። ዛሬ ካልመጡማ ነው ምንለው? እንዴ ነው ምንለው? ዘራፍ የት እንሄዳለን? ቡታጅራ ሊሆን መፈከዱ እና በጣም በጣም ነው እና ደስ በጣም ደስ ብሏቸዋል። እና የእውነት የእውነት የእውነት የእውነት ማለት ነው። እና በቃ አሁን ቶሎ ብትጋቡ ቀለበት ብታስሩ በጣም የብዙ ሰው ምኞት ነው እና እግዚአብሔር ደግሞ መልካም ነው። ነገ የተሻለ ነገር አድርጋችሁ አንተም እሷም በስላችሁ ጥሩ ቦታ ላይ እንደምትደርሱ ተስፋ እናደርጋለን። ግን ብዙ ብዙ አሁን ለምሳሌ እኔ አሁን ከአንድ አመታችን አክብራቻለ እንግዲህ ከስድስት ወር በኋላ የቀለበት ፕሮግራም ነው የምጠብቀው። በቂ ነው ለእኔ ሀይሚሻዬ። ዛሬ ነገ ስትይ ብሩኬን አንዷ ሴት መታ ላሽ ታደርግ ይሻለች። ብሩክ የምንደዛ ቆይ ዛሬ ነገ አረግዳታ ትምህርቷን ስጨርስ ስትትል ሀይሚን አንድ ቢኒዬ መጡ ከዱባይ መጡ ኢትዮጵያ፣ ያስደብካል ማለት ነው። ኤኒዌይስ የእውነት በጣም ደስ ብሎኝ ነበረ፣ ግን ስለጠፉ ደብሮኛል ማለት ነው እና ያው ብሩክ ለሀይሚ የሚሰጣት ሽቶ ነው እርግጠኛ ከሽቶ ውጭ አይሰጣትም። ለምን አስተሻሸጉ ራሱ እንደ ሽቶ ነው ማለት ነው። ደግሞ እኮ በጣም ሽግሽግ አርግቶ እንዳይበተን ምናምን ማለት ነው እና እኔ እናንተ ግን ልፈልገው ልፈልገው ልፈልገው ስትለው ማለት ነው የዛ የመጀመሪያ ስሰራ ይህን ያደረግኩት ይህን ያደረግኩት እኔ ልቤን በቃ ልቤ ልቤን ሰጠች ካለው ምናምን እንድትል መስሉኝ ማለት እንደ ፊልሞቹ ማለት ነው በቃ አልጠበኩም ወርቅ ትሰጠዋለች ብዬ በጭ በፍጹም ያላሰብኩትን ነገር ነው የሰጠችው። እና ኢኒዌይስ ብሩኬ ሀይ አይደብርህም ማለት ነው፣ ምንም ችግር የለም ለቀጣይ ታሻሽን እና የወርቁን ሁለት እጥፍ አርግተ ትሰጣታለ ማለት ነው። ለማንኛውም ቪዲዮ ከተመቻችሁ ላይክ አድርጎ።